ድርጅቶች በመልሶ ማቋቋም በስሪ አር ፕሮጀክት በአንድ ቀበሌዎች የጤና የትምህርት ስራዎች እየሰራ ነው ያለን። ይህ ደግሞ የአካባቢ ማህበረሰብ ጥላቱን የክትትልና ቁጥጥር ስራዎች የሚመክለከታቸው የተለያዩ አደረጃጀቶች አሉ። ክትትል ቁጥጥር እያደረጉ ተግባሩ እየተፈጸመ ነው ያለ በጥሩ ሁኔታ በሁሉም አካባቢ ቅድም በጠቀስቋቸው አንድ ቀበሌዎች ጥሩ በሚባል ደረጃ እየሄደን ያለን። ይህንን በተለይ ጥራት አካባቢ ለትውልድ ተሻጋሪ የሆነ ተቋማት ያስፈልገናል። ይህን ለማድረግ ተደራሽኛ ባንሆንም ከህዝቡ የተመረጡት እና የጥራት ኮሚቴ ቀበሌ ላይ ያሉት የክትትና ቁጥር ስራ እየሰሩ ነው ያለ ቀጣይ ደግሞ በተደራጀ መንገድ በዚህ ሙያ ያላቸው ዘርፍ ታች ወደ ቀበሌ አወርደን ጥራቱን የክትትል የቁጥጥር ስራ ለመስራት የቅድመ ዝግጅ ስራዎቻችን ጨርሰናል። ውስጥ በዚህ ሳምንት ተደራሽ በሚሆኑበት አካባቢ እየተንቀሳቀስን የጥራቱን ክትትልና ቁጥጥር እያደረግን እንፈጽማለን። በአጠቃላይ ግን ወስደን ስናይ አሁን ላይ የመነቃቃትና ሲቪል ሰርቫንቱ ወደ ስራ የሚገባበት ሁኔታ ምቹ መደላድል የፈጠርንበት ጊዜ ነው። ይህን ደግሞ የጎደሉንን በአንደኛው ሩብ ዓመት የጎደሉንን ነገር ሞልተን ለሁለተኛው ሩብ ዓመት ከፍ ያለ ተደራራቢ የቤት ስራዎች ነው ያሉብን። እንደሚታወቀው በ2017 በጥቂት ቀበሌዎች ነው ተግባራትን ስንፈጽም የነበርን። ስለዚህ የእነዛ ተግባራቶች የቤት ስራ አሉብን። አሁን ደግሞ የክልላችን መንግስት አሻጋሪ እቅድ ታቀዶ በየደረጃው የአንደኛውን ዓመት እቅድ ወይም የ2018 እቅድ የሚመለከታቸውን አካላት ትውቅ ተደርጎ ወደ ተግባር ተገብቷል። እሱም አንድ አቅም ሆኖ መነሳሳት ቁጭት የሚፈጥር እቅዶች እንደሆኑ ከባለድርሻ አካላት እና አስፈጻሚ አካላት ጋር መግባባት ተደርሷለኝ። በእርግጠኝነት ይህ በጀት ዓመት ጥሩ ስራ የምንሰራበት ይሆናል ብዬ አስባለሁ። በመጨረሻ ለነዚህ ሁሉ መሳካት የአካባቢያችን ሰላም ወደ ነበረበት መመለስ አለበት። ስለዚህ እንዳስተዳደር ምክር ቤት አሁንም ነገም ታጥቆ የሚንቀሳቀሰው ኃይል በእኛ በኩል ተነጋግረን ለመፍታት ለድርድር ምቹ ነን። ዞኑን በዚህ ያለው አቋም የክልላችን መንግስት ያለው አቋም ከፍ ያለ ነው። በመገዳደል የሚመጣ ለውጥ የለምና ለውጥ ሊመጣ የሚችለው ተግባብቶ በመስራት በመረዳዳት፣ በመደጋገፍ ነው እና አሁንም ጫካ ውስጥ ያለው ኃይል ለመደራደር ለመነጋገር በእኛ በኩል ሙሉ ፍላጎት አለ። ይህን እድል ተጠቅሞ የሰላሙ ባለቤት እንዲሆን ለእነሱ ጥሪ ማስተላለፍ እፈልጋለሁ። ከዛ ውጭ ህዝባችን ለምናደርጋቸው እንቅስቃሴዎች ካሁን በፊት ሲያደርግ የነበረውን ሁለንተናዊ ድጋፍ አሁንም ከፍ ባለ ደረጃ እገዛ፣ ድጋፍ ማድረግ ይጠበቅበታል። መሪ አቅጣጫ ነው የሚያስቀምጥ መሪ የሚሄድበትን መንገድ ነው የሚያሳይ። ብዙሃን የሚፈጸም ደግሞ ቀበሌ ላይ ነው። የቀበሌው ማህበረሰብ ደግሞ ከመንግስት ጎን ቆሞ እገዛ እንዲያደርግ ጥሪ ማስተላለፍ እፈልጋለሁ።